አሰላሙ አለይኩም ወራህመቱላህ እንደምንከረማችሁ እንደምንዋላችሁ፣ ዛሬም እንሻላህ በሌላ ቪዲዮ ተገናኝተናል። እንግዲህ የዛሬው ቪዲዮ እፎይ የተባለውን ፀያፍ ግለሰብ ተሳዳቢ ግለሰብ ለማጀገን የተጠቆማቸውን አስራ ሶስት ስልቶች አስመልክቶ ነው። የዛሬው ፕሮግራም ያዘጋጀሁት ሙሉ በሙሉ ኡስታዝ አሕመዲን ጀበል ወይም የታሪክ ተመራማሪ አሕመዲን ጀበል ባዘጋጀው ትንተና ላይ ተመስርቶ ነው በዛ መሰረት አድርጌ ያንን ኦሬዲ እሱ ያዘጋጀውን ነገር በራሴ አገላለጽ ነው የማቀርብላችሁ። ሀሳቡ ግን ሙሉ በሙሉ ክሬዲቱ የእሱ መሆኑን ለማስታወስ እወዳለሁ። እንደተለመደው ሁላ ላይክ ሼር ማድረግ በኮሜንት ሀሳቦቻችሁን መግለጽ በጣም የሚያግዘኝ በመሆኑ ተክቢር ሚዲያ አጠገብ በዛ መልኩ ከጎኔ እንድትቆሙ ልጠይቃቸው ወዳለሁ። እንደ መነሻ ሀሳብ የተወሰኑ ነጥቦችን እናነሳለን። እንግዲህ ሰሞኑን ታስታውሳላችሁ ነቢዩን ስ ሰለም እጅግ በጣም ጸያፍ የሆኑ ስድቦችን የሰነዘረ ግለሰብ ነበር። ስድቦቹ ድጋሚ ለመናገር የሚቀፉ ወሲብነክ የሆኑ በጣም አስቀያሚና አይደለምና ለአንድ ሁለት ቢሊዮን ተከታዮች ላሉ ታላቅ ነቢይ ይቅርና ሰፈርና ለተራ ሰፈር ላለ ዱርዬ ጎረምሳ እንኳን የማንጠቀማቸውን ቃላት በመጠቀም እጅግ በጣም አጸያፊ ንግግሮችን ተናግሯል። በዛ የተነሳ ደግሞ ሙስሊሙ ማህበረሰብ ተቆጥቶ ግለሰቡ ለሕግ ይቅረብልኝ የሚል ነገር ያደረገ መሆኑ ይታወቃል። መጅሊሱም በዚህ ዙሪያ እንግዲህ ክስ መስርቶ ግለሰቡ በሕግ እየተፈለገ መሆኑ ይታወቃል። ያንን አስመልክቶ ግን የግለሰቡ ደጋፊዎች ወይም ያንን ስድብ ጥሩ ነው ብለው ያመኑ በሆነ መልኩ የውስጣቸውን ያወጣላቸው መስሉ የተሰማቸው እነሱ ደፍረው ያልተሳደቡትን እሱ እነሱን ወክሎ የሰደበላቸው የመሰላቸው ግለሰቦች እና አንዳንድ የሃይማኖት አባቶች ድጋፋቸውን ገልጸዋል። እኛም እፎይነን የሚል አይነት እንቅስቃሴ ጀምረው እጅግ በጣም ሐፍረት ውስጥ በሚከት መልኩ ለጸያፊ ስድቡ ድጋፋቸውን መስጠታቸው ይታወቃል እና ይህንን ሲያደርጉ ታዲያ ግለሰቡን በማጀገን ልክ የክርስትና ጠበቃ እንደሆነ አድርገው በማቅረብ ነው። ይህንን ለማድረግ ደግሞ የተጠቀሙባቸው የተለያዩ ስልቶች አሉ። እነዚህን ስልቶች ነው ውስታዝ አሕመዲን ጀበል የተነተነው። እንግዲህ የኮሚኒኬሽን የፕሮፓጋንዳ እና የሌሎችም መረጃዎችን ትምህርቶችን መሰረት በማድረግ በጣም ቆንጆ የሚባል ትንተና አቅርቧል። እነዚህን እሱ አስራ አራት ስልት ብሎ ነው ያቀረበው። እኔ ሁለቱን ስልቶች አንድ ላይ አድርጊያቸው ወደ አስራ ሶስት አቅርቢያቸዋለሁ ድግምግሞሽን ለመቀነስ ኦቨርላፑን ለመቀነስ በዛ መልኩ ተጠቅሚያለሁኝ። ስለዚ ስለዚህ የዛሬው ፕሮግራም ይህንኑ የሚዳስስ እንደሆነ ለማስታውስ እወዳለሁ። ሀሳቡ በሙሉ በሙሉ የእሱ ነው እንደጠቀስኩላችሁ ማብራሪያው ላይ የእኔ አገላለጽ ሊኖር ይችላል ሊቀላቀልበት ይችላል። አገላለጽ ላይ ስህተት ካለ አሕመዲን ጀበል ጋር ይሄዳል ማለት አይደለም። አገላለጽ ወይኔ ስለሆነ እኔው የምጠየቅበት ይሆናል። ከዛ ውጭ አንዳንዶቹ ከስልትም ባለፈ እንደ ፋላሲም ሊቆጠሩ የሚችሉ ናቸው ከነሱ ውስጥ የተወሰኑት ስለዚህ፣ እንደ ፋላሲም ጭምር ሊገለጹ እንደሚችሉ ማሰብ ያስፈልጋል። ከዛ ውጭ አንዳንዶቹ ኦቨርላፕ ሊያደርጉ ይችላሉ። ተመሳሳይ ስልቶች የተጠቀሙበት አንድ አይነት ተግባር፣ ድርጊት ምሳሌ ሊኖር ይችላል። ስለዚህ ምሳሌዎቹ ላይ እኒህን ነገሮች ከግምት እንድታስገቡ አደራ ለማለት እወዳለሁ። ከዛ ውጭ ግን ዩቱብ ቻነሉ ላይ የምታዩ ሰዎች ማውጫ አለው። ልክ መጽሐፍ ማውጫ ተከፍቶ እንደሚታየው ዩቱብም ላይ ማውጫ አለው። ወደምትፈልጉት ምዕራፍ ቀጥታ የመሄጃ ስለዚህ፣ ጫፉ ላይ ዲስክሪፕሽኑ ላይ ያሉትን የታይም መጠቆሚያዎች፣ የጊዜ መጠቆሚያዎች በመጠቀም ወይም ራሱ ቻፕተር ብሎ ዩቱብ ታይም ላይኑ ላይ የሚያስቀምጠው ነገር አለ እሱን በመጠቀም የምትፈልጉበትን ስልት በየተራ ልታዩ ትችላላችሁ። እንደዛ አይነት ነገር እንዳመቻቸው ላስታውቀው እወዳለሁ። እንግዲህ እንደ መነሻ ያነሳቸውን ነጥቦች በማንሳት እንጀምር። ወደ ስልቶቹ ሳንገባ የመጀመሪያው ያነሳው ነገር ሰዎች የከፈቱት የስነ ልቦና ጦርነት ዓላማ ምንድን ነው የሚለው ማስቀመጥ ነው። በዚህ ደግሞ በዋነኝነት ሶስት ነገሮችን ጠቅሷል። አንደኛ፣ የራስን ወገን ወንጀል መደበቅ ነው የፈለጉት። በሁለተኛ ደረጃ ደግሞ ሌላውን ተከሳሽ አድርጎ ማቅረብ ፈልገዋል። በሶስተኛ ደረጃ ደግሞ ተጠቂ በደሉን እንዳያቀርብ ማፈን ፈልገዋል። ሙስሊሙ በዚህ ጉዳይ ላይ የደረሰበትን በደል እንዳያቀርብ የማፈን ዓላማዎችን ይዘው የስነ ልቦና ጦርነት እንደከፈቱ ያነሳል። ይህንን እኒህን እንትኖች ስልቶቻቸውን መመልከት ደግሞ አስፈላጊ ስለመሆናቸው የተለያዩ ነጥቦችን ያነሳል። ካነሳቸው ውስጥ በተደጋጋሚና በተጨባጭ ስራ ላይ ስለሚያውሏቸው እነዚህን ስልቶች ማወቅ መማር ያስፈልገናል ይላል። ከዛ ውጭ ሃይማኖታችንን ክብር ስለሚሸረሽርም ጭምር ድርጊቱ የማህበረሰብ አንድነትን ስለሚንድ እና መከባበር የተሞላበት ውይይት ሊሸረሸር የሚገባው ባህል ስላልሆነ እነዚህን ስልቶቻቸውን አውቆ መጠንቀቅ ያስፈልጋል የሚል መነሻ ሐሳብ በተለያዩ ቦታዎች ላይ ያነሳ መሆኑን ማየት እንችላለን። ይህንን ካለን ቀጥታ ወደ ስልቶቹ አንድ በአንድ ባጭር ባጭሩ ነው የምተነትንላችሁ እንሻላ በዝርዝር ወደ ማየት እንሄድ። የመጀመሪያው ስልት ፎልስ ኢኩቫለንስ የሚባለው ነው። ፎልስ ኢኩቫለንስ ማለት የሀሰት አቻነት መፍጠር እንደማለት ነው። እኩል ያልሆኑ ነገሮችን እኩል አድርጎ እንደሆኑ ማቅረብ ማለት ነው። ይሄ የተገለጸበትን ሲያነሳ ግልጽ የወጣ ስድብን የንጽጽር ሃይማኖት ውይይት አድርጎ ማቅረብ ለማቅረብ መሞከራቸው በአንድ በኩል የግለሰቡ ፀያፍ ስድቦች አሉ። እነሱ ግን በዚህ በኩል ደግሞ አይ ሙስሊሞችም ሰድበውናል ብለው፣ ግን የሚያመጡት ምንድን ነው ኖርማል የንጽጽር ሃይማኖት መጽሐፍቶችን የተለያዩ ሃይማኖቶች መካከል የሚደረጉ ክርክሮችን፣ ውይይቶችን፣ ጤናማ ክርክሮችን እንደ እንትን አድርገው እንደ ስድብ አድርገው አምጥተዋል። ከዛ ውጭ ደግሞ በጥላቻ ንግግርና በውይይት መካከል ያለውን ግዙፍ ልዩነት ለማደብዘዝ ሞክረዋል። ሁለቱ እጅግ በጣም የሚለያዩ በሆኑም ይህንኑ አስመልክቶ ከሁለት ከሶስት ቀናት በፊት ይመስለኛል የሃይማኖት ክርክር ጋር በተያያዘ ንጽጽርን አስፈላጊነት አስመልክቶ ያቀረብኩት ቪዲዮ አለ። እዛ ላይ በስፋት ልታዩት ትችላላችሁ። እንግዲህ እነሱ የሚያደርጉበት ዓላማ ዘለፋን ኖርማላይዝ ማድረግ በቃ፣ ኖርማል ሁሉም ሰው የሚቀበለው አድርጎ ማቅረብ እንደሆነ የታሪክ ተመራማሪ አሕመዲን ጀበል ይገልጻል። ሁለተኛውን ስልት እንመልከት። ሂስቶሪካል ጀስቲፊኬሽን ወይም ደግሞ በታሪክን ተጠቅሞ ራስን የማንጻት ሙከራ ተብሎ ሊተረጎም ይችላል። ይህም በምን ተገልጿል? የማይገናኙ ክስተቶችን አምጥቶ ለአሁን ወንጀል ማረሳሻ አድርጎ መጠቀም ከዚህ ውስጥ ይመደባል። ከአሁን ቀደም እኛም ተሰድበናል የሚል ነገር ማምጣት ማለት ነው። አስቀድመው የተጻፉ ጨዋ መጽሐፍትን ደግሞ እንደ ስድብ አድርጎ መቁጠር የተለያዩ መጽሐፍቶችን ከቨራቸውን ሼር እያደረጉ እኛም ተሰድበናል አይነት ነገር ሲናገሩ የነበረ መሆኑ ይታወሳል። ከዛ ውጭ ደግሞ ንጽጽሩን ሙስሊሙ ብቻ ያደረገው ማስመሰላቸው፣ ልክ በቃ ንጽጽር ሃይማኖት ብሎ ሌሎች ሃይማኖቶችን አስመልክቶ አቋሙን የሚያስቀምጠው እስልምና ብቻ እንደሆነ አድርገው ለማስመሰል ሞክረዋል። ንጽጽርን ሙስሊሙ አልጀመረውም። እውነቱን ለመናገር ይህንኑ አስመልክቶ በዚሁ ላይ ቪዲዮ ሰርቻለሁ። በነገራችን ላይ ቅድም ያልኳችሁ ቪዲዮ ላይ የመጨረሻው ቻፕተር ምንድን ነው፣ የንጽጽር የሃይማኖት ክርክርን የጀመረው ሙስሊሙ ነው ወይ የሚል ቻፕተር አለ። እሱም ብታዩት በደንብ ግልጽ ያደርግላቸዋል። እንግዲህ በተደራጀ መልክም እየሰሩት ያሉት እነሱ ናቸው። ሙስሊሙ በተደራጀ መልኩ እየሰራ አይደለም፣ ግለሰቦች ናቸው በሙስሊም በኩል ያሉት። እነሱ ግን ትምህርት ቤት ከፍተው ሁላ እነዚህን ነገሮች ያስተምራሉ። ተደራጅተው እየሰሩ ያሉት እነሱ ናቸው። ይህንን እንግዲህ እዛው ቪዲዮ ላይ ልታዩት ትችላላችሁ። ሶስተኛውን ስልት እንመልከት። ሞራል ኢኩቫለንስ ነው ወይም ሞራል ኢኩቫለንስ የመፍጠር የሞራል እኩሌታ የመፍጠር ሙከራ ተብሎ ሊገለጽ ይችላል። ይሄ ደግሞ ምን አይነት ነው? የልጁን ዘለፋ ከስሜታዊ ግብረ መልስ ጋር ማነጻጸር ማለት ነው። ልጁ ስድብ ነው የዘነዘረው በጣም ለዛውም ተራ ስድብ አለም፣ ፀያፍ ስድብ ነው። በዚህ በኩል ግን ግብረ መልስ በሙስሊሙ በኩል ተቆጥተው ቁጣቸውን የገለጹ ሙስሊሞችን አንዳንዴ ድንበር ያለፉ ነገሮችን የተናገሩ ሙስሊሞችን ዋና ተነጻጻሪ አድርገው አምጥተው እኩሌታ ለመፍጠር ሞክረዋል። ኖ ይሄኛ ወንጀሉ ነው፣ ይሄ ደግሞ የተወሰኑ ስሜታዊ ሰዎች የተናገሩት ነው። ከዛ ውጭ ደግሞ የጥቂት ስሜታዊ ዛቻዎች ስሜታዊ ሰዎችን ዛቻ ልክ የሙስሊሙ ጥቅል ምላሽ እንደሆነ አድርገው ማቅረባቸው ነው። በቃ ሲያቀርቡ የነበረው ሰውየው ይሄንን በመናገሩ ሙስሊሙ በቃ ይገደልልኝ ይፈለጥልኝ አለ ብለው ነው ያቀረቡት። ግን እውነታው እንደዛ አይደለም። ሙስሊሙ እያለ የነበረው ኦልሞስት ሁሉም ለሕግ ይቅረብ ነው፣ ግለሰቡ ለሕግ ይቅረብ ነው። አንድ ሁለት እዚህ የማይባሉ በጣም ጥቂት ስሜታዊ ሰዎች ግለሰቡን ስለመጉዳት ምን ስለማለት ተናግረው ይሆናል። ይሄ ግን የሙስሊሙ ምላሽም ግብረ መልስም አልነበረውም። ሆም ብለው ግን በዛ መልኩ እንዲሆን አድርገዋል። የጥቂት የአንድ የሁለት ሰዎችን አመለካከት ወይም ንግግር ይዘው ሙስሊሙ በሙሉ ይህ ሰውዬ ይገደል ይሰቀል እንዳል አድርገው አቅርበዋል። ይሄ እልም ያለ ሞራል ኢኩቫለንስ የመፍጠር ሙከራ ነው። የሐሰት ሙከራ ነው ከሀቅ ጋርም ምንም እንደማይገናኝ ከዛ ውጭ ደግሞ ዛቻውን ራሱ ከባድ አደጋ እንደተፈጠረ ማድረጋቸው። ሰዎች የተለያየ ነገር ሊናገሩ ይችላሉ። የሶሻል ሚዲያ ዘመን ነው። የሆነ ሰው ዝም ብሎ ያልሆነ ነገር ሊናገር ይችላል። ያ ማለት በቃ ማህበረሰቡ ላይ ትልቅ አደጋ እንደመጣ አድርጎ ማቅረብ፣ ያንን ለመደገፍ የተለያዩ ነገሮችን እያመጡ መሰነድ፣ ከምር በጣም እንትን ነው። አንፌር የሆነ አመለካከት መሆኑ ይታወቃል። ወደ አራተኛው ስልት እንሂድ። አራተኛው ስልት ኮንትሮሊንግ ዲስኮርስ ቱ አቮይድ አይሶሌሽን ነው። ይሄ ደግሞ ድርጊቱ በተናጠል እንዳይወገዝ ቅኝቱን ተቆጣጥሮ ሌላ የሚወገዙ ነገሮችን ማዳበል ነው። አቻ ወንጀል ፈልገው የጋራ ግዘት መጠበቃቸው ይሄ አንዱ ምልክት ነው። እንዴ እኛም እንዴ ተሰድበናል እያሉ በተለያየ ጊዜ እስከ ዛሬ የነበሩ ነገሮችን፣ ስድብ የሚሏቸውን ነገሮች ማምጣት ጀምረዋል። ምን አገናኘው? ዛሬ እያወራን ያለ ነው፣ አሁን ስለተፈጠረው ነገር ነው። ግን እነሱ አቻ ወንጀል ፍለጋ ውስጥ ይገባሉ። ስሜትና እምነትን የሚነካ አገላለጽ ተጠቅመው ወደ ቀደሙ ክስተቶች ያስቀይሳሉ ማለት ነው። ለምሳሌ አይሲስ ድረስ ሄደዋል ሶሪያ ላይ ወይ የሆነ ቦታ ላይ አይሲስ የገደላቸውን ክርስቲያኖች አምጥተው ልክ አሁን ሙስሊሙ ኢትዮጵያ ላይ እንደዛ አይነት ስጋት እንደፈጠረ በቃ የማድረግ እንደዛ አይነት ገጸ ባህሪ የመፍጠር ስራ ሰርተዋል። ከ ከአስር ዓመት በፊት የነበረ ፒክቸር ማለት ነው። ውሸት ሆነ አልሆነ ሌላ ጉዳይ ሆኖ ያንን በማምጣት ግን መፍጠር የፈለጉት ስዕል ምንድን ነው? በቃ ክርስቲያኑ አደጋ ውስጥ ገብቷል አይነት ነገር ማለት ነው። ለምን አንድ ተሳዳቢ ለህግ ይቅረብልን ስለተባለ የሆኑ ጥቂት አንድ ሁለት ሰዎች ግለሰቡን ስለመጉዳት ተናገሩ ማለት ልክ ሙስሊሙ እንዳለው አድርጎ አደጋ እንደደቀና አድርጎ የማቅረብ ስራ ተፈጥሯል። ይሄ ደግሞ ድርጊቱ ለብቻው እንዳይወገዝ በቃ፣ ሰሞኑን የተፈጠረው ስድብ አላል ያ ብቻውን ሊወገዝ ይገባዋል። እስከ ዛሬ የነበሩ ሌሎች ስድቦችም ካሉ በወቅታቸው ሊሰደድ ማን ነው ሊወገዙ ይገባቸዋል። ምንም የሚገናኝ ነገር የለም ግን ያንን የሚያመጡት ለምንድን ነው? ይሄኛው በተናጠል መወገዙ ለእኛ ኪሳራ ነው ብለው ስለሚያስቡ ማለት ነው። ከዛ ውጭ ተቋማትን ከተናጠል ውግዘት እንዲቆጠቡ ማስገደድም አንድ ዓላማ ነበር። በቃ ሌሎች ድርጊቱን የሚያወግዙ ሰዎችም አይ፣ በዚህ በኩልም ስድብ አለ አይነት ነገር እንዲሉ ወይም ደግሞ ውሳኔ ሰጪዎች የተናጠል እርምጃ እንዳይወስዱ ለማድረግ እየተሰራ ስሌት ነው። ጥፋተኛ ሁሉም ዘንድ አለ የሚል ስሜት ለእንትን ድባቡን በዛ ለመቀየር ማለት ነው እዚህ ጋር አዲስ ስድብ የመጣው እያለ የሆነ ሁሉም ዘንድ ጥፋተኛ አለ የሚል ጉዳዩን ለማሟሟት የመሞከር ስልት እንደሆነ ተገልጿል። አምስተኛው ስልት እንሂድ። አምስተኛው ስልት ቪክቲም ሪቨርሳል ይባላል። ይሄ ደግሞ ተበዳይን አዙሮ እንደ በዳ አድርጎ ማቅረብ ነው። ተጠቂውን ራሱን አጥቂ አስመስሎ ማቅረባቸው እዚህ ላይ ይወሰዳል። ሙስሊሙን ራሱ ነው ሲሆን እጅሎ የነበሩት ማለት ነው። ተሳዳቢው ተትቶ የዛቱበት በሕግ እንዲቀርቡ መጣራታቸው ዋና ሊጣሩ የሚገባ የነበረው ከተጣሩም ወይ ደግሞ ዝም ሊሉ የሚገባውም የነበረው በልጁ ሕግ መቅረብ ዙሪያ ነው። እነሱ ግን እንደውም ዋና ሙስሊም ወቃሾ ነው ቁጭ አሉ። የአይሲስ የምን ቪዲዮዎችን እያመጡ ሌላ አይነት ምስል ሊፈጥሩ መኮሩ ሊገድሉት ነው በሚል ትርክት ልጁን ተጠቂ ለማስመሰል ሞከሩ። ልጁ ግን አጥቂ ነው፣ ዘላፊ ነው። እጅግ በጣም ፀያፍ የሆነ ስድብ ነው የሰነዘረው ማለት ነው። እኛም እፎይ ነን በሚል ትርክት ደጋፊ ሞዴሎችን በመሾም የተወሰኑ ቀሳውስት የሃይማኖት ሰዎች ግለሰቡን ደግፈው እንዲወጡ ሆን ተብለው እንዲሾሙ ተደርጓል፣ ወይም በዛ አይነት ተግባር ላይ እንዲሰማሩ ተደርጓል። ጀግናችሁን ተከላከሉ በሚል ለሕዝብ ጥሪ ተደርጓል። በእኒ አይነት ትርክት ሰውን አሳስተዋል። በልክ የሆነ ኦርቶዶክስ የተነካ እንዲመስለው በማድረግ አሁን ያ እፎይ የተባለ እጅግ ፀያፍ ስድብ የሰነዘረ ግለሰብ ለሕግ ቢቀርብ ኦርቶዶክስ ሃይማኖት የሚጎዳው ምን ነገር አለ? ምንም አይገናኝም። ከኦርቶዶክስ ሃይማኖት መጎዳት ጋር አይገናኝም። ግን እነሱ እንደዛ አይነት ትርክት በመጠቀም ምዕመኑን ለማሳሳት መሞከራቸው ይታያል። በቆርጦ ቀጥል ስልት የንጽጽር ሰዎችን ማጠልሸታቸው የተለያዩ ንግግሮችን እየቆረጡ በማምጣት ያልሆነ አይነት ነገሮችን እንዳደረጉ የገለጹም አሉ። ከዛ ውጭ ደግሞ ሙስሊሙን ችግር ፈጣሪና ተንኳሽ አድርገው ማቅረባቸው የተተነኮሰው ሙስሊም ሆኖ ሳለ ማለት ነው። ይሄ እንግዲህ አምስተኛው ስልት ተደርጎ ይቆጠራል። ስድስተኛው ስልት አጀንዳ ሽፍቲንግ ነው። ይሄ ደግሞ አጀንዳ ማስለወጥ ተብሎ ሊተረጎም ይችላል። ይህ ምን ማለት ነው? የክርክር ጭብጡን ከነቢዩ መሰደብ ይልቅ ወደ ንጽጽር ስድብነት ማዞራቸው ማለት ነው። በንጽጽር ሃይማኖት ተሰድበናል ወደሚል አጀንዳውን ለማዞር መኮሩ። አጀንዳውን ከዘለፋው ወንጀል ይልቅ ወደ ሙስሊሙ ምላሽ አዞሩ። ሙስሊሙ ለግለሰቡ የሰጠውን ምላሽ ዋና አጀንዳ አድርገው አመጡት። ምንም እንኳን አጀንዳው ያ ባይሆንም ማለት ነው። አጀንዳውን ከዘለፋው ወደ ሙስሊሙ አደገኝነት መለወጣቸው፣ በቃ ሙስሊሙ አደጋ ፈጥሯል። ከዛ የአይሲስ ቪዲዮ ታመጣለ፣ በዚህ በኩል ፎቶ ምናምን ከባድ አደጋ ውስጥ ገብተናል። እንደዛ አይነት ነገሮችን ይጠቀማሉ። ሙስሊሙ ከሕግ ይቅረብ ጥሪ ወደ ራስ መከላከል እንዲያዘነብል ማድረጋቸው ሙስሊሙ ለሕግ ይቅረብልኝ ነበር እያለ ያለው እነሱ ግን ራሱን እንዲከላከል እንደዛ አይነት አቅጣጫዎችን መከተላቸው አጀንዳ ሽፍቲንግ ውስጥ የሚገባ መሆኑን ይገልጻል አሕመዲን ጀበል። ሰባተኛውን ስልት እንመልከት። ፍሪ ስፒች ሪቶሪክ ብሎ አስቀምጦታል። ይሄ ደግሞ የሀሳብ ነፃነትን ሽፋን ለስድብና ለጥላቻ ንግግር ሽፋን ማድረግ ነው። ስድብና ዘለፋን የሀሳብ ነፃነት አስመስለው አቅርበውታል። ይህ ደግሞ በዘመናችን ኢትዮጵያ ላይ ብቻ ሳይሆን ሙስሊሙ ላይ በጥቅሉ የሚተገበር ስልት መሆኑ ይታወቃል። በተለያዩ ሀገራት ነቢዩን ሰለላሁ ዐለይሂ ወሰለም መስደብ የሀሳብ ነፃነት እንደሆነ ተደርጎ ይቀርባል። ከዛ ግን ሙስሊሞች ተቆጥተው ተቃውሞ ሲያስሙ ግን የነሱ እንደ ጽንፈኛ ይቆጠራሉ፣ በመቃወማቸው ብቻ ማለት ነው። ከዛ ምን ያደርጋሉ? ይህንን የሚያደርጉት ለምንድን ነው ከተባለ ሙስሊሙን ስጋት አድርጎ ለማቅረብና ትንኮሳውን እንዲለማመዱ ለማድረግ መሆኑን አሕመዲን ጀበል በትንተናው ይገልጻል። ከዛ ውጭ ደግሞ እኛ ስንሰደብ ዝም ብለናልና አታካብዱ የሚል ትርክት ለመፍጠር እንደሚጥሩ ይህም የዚሁ ስልት አካል አንዱ እንደሆነ ይታያል። ግን እውነቱን እንነጋገር ከተባለ ተሰድበህ ከነበረ ለምን ዝም አልክ? ለምን አልከሰስከውም? በወቅቱ የዛሬ አስር ዓመት፣ አስራ ሦስት ዓመት፣ አስራ ስድስት ዓመት የዛሬ አምስት ዓመት ተሰደብኩ የምትል ከሆነ ለምን በወቅቱ አልከሰስክም? መክሰስኮ ትችል ነበር ለህግ ማቅረብ ትችል ነበር። የዛኔ አንተ አልፈህ የተውከውን ነገር እውን ተሰድበህም ከሆነ ማለት ነው አልፈህ የተውከውን ነገር ዛሬ እፎይ የሚባል ፀያፍ ግለሰብ ለመከላከል ለምን ታመጣዋለህ ይሄ ፌር ያልሆነ ነገር ነው እኛ ስለ እናንተ ልንክሰስላችሁ ወይ ማለት ተበድለናል የምትሉት ነገር ካለ ተሰድበናል የምትሉት ካለ መክሰስ እናንተ ፋንታ ነው ነው ወይስ ሙስሊሙ ራሱ እየፈለገ እንዲከስላችሁ ነው የምትፈልጉት ፌር ያልሆነ ነገር ነው አንተ ግድ የለሽ ከሆንክ በሃይማኖትህ ጉዳይ ተሰድበህም ዝም ብለህ አልፈህው ከሆነ በወቅቱ ለህግ ሳታቀርብ ከቆየህ ያንተ ችግር ነው። ሙስሊሙ ምን ያድርግህ? ሙስሊሙ የራሱ መርሆች አሉት። ነቢዩ ስ ስለም ሲሰደቡ መታገስ አይፈልግም። ስለዚህ ለህግ ይቅረብልኝ አለ ከቀና፣ አንተም ስትሰደብ ለህግ እንዲቀርቡ ማድረግ ነው። ሙስሊሙ ለምን ለህግ አቅርቡልኝ አለ ብለህ ሞራል ኢኩይቫለንስ ለመፍጠር መሞከር ግን ነውረኝነት ነው። የራስን ስንፍና ሌላው ላይ ለማላከክ መሞከር ነው። ይሄን ገለጻ ነው። ወደ ስምንተኛው ስልት ከመሄዳችን በፊት አጭር መልእክት ላስቀድም። እንዲህ የሚዲያ ስራ ምን ያክል አስቸጋሪ እንደሆነ ታውቃላችሁ። ብዙ ተመልካች ማግኘት ቁም ነገር ያላቸውን ነገሮች ሰብቶ ተመልካች ማግኘት በጣም አስቸጋሪ ሆኗል። ብዙ ሰው ቀልድ ምናምን ያሉባት ነገሮች ላይ ብቻ ነው ኢንተርቴንመንት ላይ ብቻ ነው የሚያተኩረው ወይም ደግሞ የተሟሟቁ ስድቦች ምኖች ያለበት ነገር ላይ ብቻ ነው የሚያተኩረው። ከዛ አንጻር እንዲህ አይነት ኮንቴንቶችን የምትከታተሉ የምታዩ፣ የምትወዱ ሰዎች ያንን ፕሮሞት የማድረግ ኃላፊነት እንደሚወድቅባቸው አስባለሁ። ፕሮሞት ማድረጊያ ዋነኛው መንገድ ላይክና ሼር ማድረግ ነው። በተለያዩ ግሩፖች ላይ ምኖች ላይ የምታደርጉት ነገር በጣም ትልቅ አስተዋጽኦ የሚያደርግ ነው። በተለይ ላይክ ስታደርጉ ብዙ ሰዎች ጋር ያደርሰዋል ቪዲዮ። ስለዚህ ጥሩ ነው ብላችሁ ከየ ካሰባችሁ ከወደዳችሁት ላይክና ሼር በማድረግ እንድታግዙኝ ጠይቃለሁ። ከዛ ውጭ ደግሞ ኮሜንቶቻችሁን መግለጽ በጣም አስፈላጊ ነው። ኢንጌጅመንት ይባላል። ኮሜንቶች የሚሰጡበት ከሆነ አንድ ቪዲዮ ኢንጌጅመንቱ ከፍተኛ ስለሚሆን ዩቱብ ብዙ ሰዎች ጋር ያደርሰዋል። ከዛ አንጻር ፌስቡክም ተመሳሳይ ነው። ከዛ አንጻር በኮሜንት ሀሳባችሁን እንድትገልጹ ለማበረታታ ተወዳለሁ። አንደኛ የእናንተንም ሀሳብ አውቅበታለሁ። ተቃውሞ እርማትም ካላችሁ ሰማለሁ። ከዛ ውጭ ግን ቪዲዮውን ፕሮሞት በማድረግ በኩል ትልቅ ሚና ይኖረዋል። በገንዘብ ደረጃ ማገዝ የምትፈልጉ እንደምታውቁት ብዙ ሰራተኞቻችንን ቀንሰናል። ከአራት ሰራተኞች ነበሩት ተክቢር ሚዲያ አሁን ብቻ ይንቀርቻለሁ። ብታግዙኝ እጅግ በጣም ደስ ይለኛል። ከዛ አንጻር ዩቱብ ጆይን አድርጋችሁ በወርሃ የመዋጮ አምስት አይነት የመዋጮ አማራጮች አሉ። በዛ ማገዝ ትችላላችሁ። ፌስቡክም ላይ ሰብስክራይብ ማድረጊያ ተመሳሳይ አማራጭ አለ። እዚሁ ቪዲዮ ላይ ስጦታ መስጠት የምትፈልጉ ዩቱብ ላይ ሱፐርታንክስ ፊቸር አለላችሁ፣ ፌስቡክ ላይ ደግሞ ፌስቡክ ስታር አለላችሁ። በዛ መልኩ ማገዝ ትችላላችሁ። ቀጥታ ከኢትዮጵያ በባንክ ለማገዝ ለምትፈልጉ ደግሞ የንግድ ባንክ ሂሳቤን ስክሪኑ ላይ በምታዩት መሰረት ልትጠቀሙ ትችላላችሁ። 1000501689247 ብላችሁ ብትልኩ ለተክቢር ሚዲያ ትልቅ እገዛ እንደሚሆን ለማስታወስ ወዳለው። ከዛ ውጭ የንግድ ማስታወቂያም ሆነ ስፖንሰርሽፕ መሆን የምትፈልጉ ሰዎች ኢንቦክስ በማድረግ ከጎናችን እንድትቆሙ ለማስታውሰው እወዳለሁ። ወደ ስምንተኛው ነጥብ እንግባ። ስምንተኛው ስልት አሶሲሽን ዊዝ ኤክስትሪሚዝም ብሎ ገልጾታል። ከጽንፈኞች ጋር የማያያዝ ስልት ተብሎ ሊገለጽ ይችላል። ይሄ ምንድነው? ዘለፋውን የተቃወሙ ሙስሊሞችን ከጽንፈኝነት ጋር የማገናኘት ሙከራ ነው ለምሳሌ ከአይሲስ ጋር ለማገናኘት የሞከሩበት ሁኔታ አለ ይሄ ታዋቂ የሚባሉ ፀሐፊዎች ጭምር እንዲህ አይነት ነውረኛ ስራ ውስጥ መሳተፋቸውን ማየት ይቻላል ተቃዋሚውን ለማሸማቀቅ ሞክረዋል በተደጋጋሚ ሙስሊሙ ተፈጥሯዊ ነው መቃወሙ ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም ላይ ከባድ በጣም ጸያፍ የሆነ ዘለፋ ተሰንዝሯል መቃወሙ በጣም ናቹራል ሆኖ ሳለ እነሱ ግን መቃወሙን እንደ ወንጀል እና እንደ አክራሪነት ቆጥረው ያልሆነ አይነት የማኒፑሌሽን ስራዎችን ሰርተዋል። ይሄ በጣም ነውር የሚባል ስራ ነው። በተለይ በጾም እንዲህ አይነት ነውር ስራ መስራት በጣም ያስነውራል። ቀጣዩን ስልት እንመልከት። ስልት ዘጠኝ ሴሌክቲቭ ኒውትራሊቲ ወይም የመረጣ ገለልተኝነት ብሎ ገልጾታል ውስታዝ አሕመዲን። አጥቂውንም ተጠቂውንም በጋራ አቅርበው ገለልተኛ ለመምሰል የሚሞክሩ ሰዎች አሉ። እኒህ ደግሞ መሀል ላይ የሚጫወቱ ናቸው። ሁለቱን የሚያቀርቡና በዚህ በኩል እንደዚህ እንደዚህ ብሎ ዘለፋ አቅርቧል፣ ሙስሊሞች ደግሞ ተቆጥተው እንዲህ ብለዋል፣ ከዛ ደግሞ ሌሎች እንደዚህ አሉ ብለው የዘገባ አይነት ቅርጽ ብቻ በመስጠት ገለልተኛ ለመምሰል የሚሞክሩ አሉ። እኔ እኮ ሁለቱን ማቅረብ ያለው መረጃውን ሰጥቻለሁ አይነት ጨዋታ ማቦቱ ይሞክራሉ። መረጃ አቅራቢ ብቻ መስለው ይቀርባሉ። ግን የሚጠበቅባቸው ወይም በተለምዶ የሚያደርጉት ምንድን ነው? ገለልተኛ መምሰል አልነበርም። ማውገዝ ነው። ድርጊቱ በግልጽ ሊወገዝ የሚገባው ነው። እነሱ ግን ከውግዘት ለመሸሽ ሁሉንም ሳይድ አቅርበናል የምትልን ማጨበርበሪያ ይጠቀማሉ። ሁላ የሚከተሉት አቅጣጫ ግን ያ አይደለም። ሌላ ነገሮች ሲፈጠሩ በቀጥታ ያወግዛሉ። ዘጋቢ ብቻ ሆኖ አይደለም የሚቀርቡት። ይህንን ግን ለማውገዝ ሳይፈልጉ ሲቀሩ ሴሌክቲቭ ኒውትራሊቲን በመጠቀም ልክ በቃ መረጃውን ብቻ አቅርበው ዞር በቃ በሁለቱም በኩል ረብሻለ አይነት ነገር አቅርበው ዞር ማለት ይፈልጋሉ። ሲወነጀሉም አይ እኔ እኮ የሁለቱንም ሀሳብ ነው ያቀረብኩት የሚል ማጭበርበሪያ ይጠቀማሉ። ይሄ እንግዲህ ሴሌክቲቭ ኒውትራሊቲ የተባለው ስልት ነው። አስረኛውን ስልት እንመልከት ዲስትራክሽን ይሄ ደግሞ ምንድን ነው? ሌሎች ጉዳዮችን ተጠቅሞ የማዘናጋት ሂደት ነው። ይሄ ደግሞ ማለት ነው ሌሎች ሀገራዊ ጉዳዮችን በማሳየት ጉዳዩን ማቃለላቸው። ሀገሪቱ ላይ እኮ ጦርነት አለ ጦርነት ውስጥ ነን፣ አጉላት፣ ለጥጡት፣ አካበዳቸው አይነት ማስተባበያዎችን በመጠቀም የሙስሊሙን ግሪቫንስ ወይም ተጎጂነት ለማረሳሳት ይሞክራሉ። ይህ የሙስሊም መብት ጉዳይ ሲነሳ ሁሌም ጥቅም ላይ የሚውል ነገር ነው። ለምሳሌ በቅርቡ እንኳን የተፈጠረውን ከአክሱሙ ኬዝ ጋር ምሳሌ ማየት ትችላላቸው። አክሱም ላይ ሙስሊሞች የሂጃብ መብት ልንከለከል አይገባም ብለው ጥያቄ ሲያነሱ አሁን ትግራይ ከአደገኛ ሁኔታ ውስጥ ነው ያለችው በዚህ ሰዓት እንዲመረበሻችሁ ሌላውን ለዚህ ጉዳይ ላይ መጣራታችሁ እያሉ ለማሳቀቅ እንደሞከሩት ማለት። ይሄ በትግራይ ብቻ አይደለም፣ በተለያዩ ኬሶችም ተመሳሳይ አቅጣጫዎችን እንደሚጠቀሙ ማየት ይቻላል። እና ሙስሊሙ ሁሌ መብት ሲያነሳ ሁሌ ጊዜው አይደለም፣ ተዉ፣ አሁን አጉል ወቅት ላይ ነን፣ ተዉ፣ ሰው አጉል ነገር ውስጥ ይገባል፣ ተዉ፣ የጦርነትና ግጭት ይፈጠራል እያሉ ሁልጊዜ ሙስሊሙ መብቱን እንዳይጠይቅ የማድረግ ስልት ነው እንግዲህ ከላይ የተጠቀሰው ማለት ነው። አስራ አንደኛውን ስልት እንመልከት። ይሄ ደግሞ ዋታባውቲዝም ነው። የነገሌስ ራስ እነገሌስ፣ እነሱስ እንዲህ አላደረጉም የሚል አይነት አመለካከት። ይሄ ቀድሞ ከተጠቀሱት ስልቶችም ጋር የተወሰነ ተያያዥነት አለው። መሰደብ በእናንተ አልተጀመረም አይነት ሎጂክ ያቀርባሉ፣ እንዲህ አይነት ትርክት ይፈጥራሉ። ሌሎችም ሲሰደቡ ለምን ዝም አላችሁ ይላሉ። እንዴ ሌሎች ተሰድበው ከነበረ ለምን ዝም አሉ? በወቅቱ ለሕግ ማቅረብ ከነበረባቸው ማቅረብ ነው። በትክክል ስድብ የሚሉት ነገር ካለ ያ ሆኖ ሳለ ግን ሙስሊሙን በደሉን ማቅረቡ እንደዛ ማቅረባቸው በዋታባውቲዝም ማጀባቸው ራሱን የቻለ ፋላሲ ነው። ንጽጽር ሃይማኖት ውይይቶችን ራሱ ስድብ አስመስለው ማቅረባቸው ይህም የስልቱ አንድ አካል ነው። የጉባኤው መግለጫ ደግሞ ሁላችሁም እረፉ ያለ ማስመሰላቸው፣ የሃይማኖት ተቋማት ጉባኤ አውግዞ መግለጫ ሰጠ። እነሱ ግን አንዲት አረፍተ ነገር ቆርጠው በማውጣት በቃ ባለጌ ሁሉም ዘንድ አለ፣ ስለዚህ ሁላችሁም እረፉ ያለ አስመስለው ለማቅረብ ሞክረዋል። በዚህ በኩል ሚዲያዎቻቸው በግላጭ እንዲህ አይነት ሸፍጥ ሲፈጽሙ ታይተዋል። በተለይ በጾም፣ እንዲህ አይነት ነገር ላይ መሰማራት ሃይማኖተኛ ነኝ ለሚል ግለሰብ በጣም ነውር እንደሆነ አስባለሁ። አስራ ሁለተኛውን ስልት እንመልከት። ኦልሞስት ሁለትን የቀሩን ደብል ስታንዳርድ ነው ይሄ ደግሞ ጥምር ሚዛን ብለን የምናውቀው ማለት ነው። የጥላቻ ንግግር መስፈርቶቻቸውን ለዛሬ እንደሌሉ ቆጥረዋቸዋል፣ ተሳዳቢውን ጀግና በማድረግ ማለት ነው። ምክንያቱም እስከ ዛሬ ይሉ ነበር የጥላቻ ንግግር መቅረት አለበት ምናምን የሚሉ ሰዎች ዛሬ ግን የጥላቻ ንግግር የሚለውን ረሱትና ተሳዳቢውን ደጋፊ ሆነው መጡ እኛም ተሰድበናል ለማለት የተጠቀሙትን መስፈርት ነቢዩ ሰላ ሰለም ሲሰደቡና ሙስሊሙ ሲቆጣ ግን አይቀበሉትም። ይሄ መንታ ምላስ ነው፣ ሁለት አይነት ጥምር ሚዛን መጠቀም ነው። ምክንያቱም እኛም ካላችሁ ስድቡን አጽድቃችኋል። እኛም ተሰድበናል ይላሉ። እፎይ ተሳደበ ሲባሉ እኛም እኮ ተሰድበን እናውቃለን፣ የእኛም ሃይማኖት ተሰድቧል ይላሉ። እሺ እንደዚህ ከሆነ ስድብ መሆኑን አጸደቃችሁ ማለት ነው። ታዲያ ስድብ መሆኑን ካጸደቃችሁ በኋላ ለምንድነው መልሳችሁ ጀግናችን ተነካ የምትሉት? ለምን ጀግና አድርጋችሁ ታቀርቡታላችሁ? ክርስትናን እንደተከላከል አድርጋችሁ ለምን ታቀርቡታላችሁ? እንዲህ ስድብ አላችሁ እኮ ስድብ መሆኑን ተቀብላችሁ እኛም ተሰድበናል ካላችሁ በስድብነት አጽድቃችሁ ለህግ ይቅረብ ቢያንስ እንኳን መሆን የነበረበት ሁሉም ለሕግ ይቅረቡ እንኳን ብትሉ እሱም ዋታባውቲዝም መሆኑ እንዳለ ሆኖ ቢያንስ እሱ ሻል ሊል ነበር። እናንተ ግን በዚህ በኩል እኛም ተሰድበናል ስትሉ ስድብን ታጸድቃላችሁ፣ በሌላ ምላስ ደግሞ ሄዳችሁ አይ ጀግና ነው እኛም እፎይ ነን የሚል ትርክት ውስጥ ትገባላችሁ። ይሄ እልም ያለ እንትን ነው እልም ያለ ሸፍጥ ነው። ደብል ስታንዳርድ ነው። ይሄ በዛ መልኩ የሚገለጽ ነው። የመጨረሻውና 13ኛው ስልት ቅድም እንደነገርኳቸው ስ አስራ አራት ስልቶችን ያቀረበው ሁለቱን አንድ ላይ አጣብቂያቸው ነው አስራ ሦስት ያደርኳቸው። እሱን ለማስታወቅ ወዳለው የመጨረሻ የጠቀሰው ፎልስ አናሎጂ ነው። ይሄ ደግሞ ሀሰተኛ ንጽጽር ተብሎ ተገልጿል። በግልጽ ስድብ የሆነን ነገር ለመካድ ሰነድ ማገላበጥ አስራ ስድስት ዓመት ወደኋላ ተመልሰው መጽሐፍቶችን ምናምን ለማምጣት ሞክረዋል። አስራ ስድስት ዓመት ሙሉ የት ነበራችሁ? ለህግ መቅረብ የነበረበት ሰው ካለ እስከ ዛሬ ምን ስታረጉ ኖራችሁ? በዝምታ ያለፏቸውን የንጽጽር ትምህርቶች ስድብ ማድረጓቸው ኢየሱስ የኢስላም ነቢይ የዶክተር ኢድሪስ መሐመድን መጽሐፍ አንስተው ተሰድበናል። ወላሂ መጽሐፉን የሚያቅሰው አምስት ሳንቲም ስድብ የለውም። እጅግ በጣም ምርጥ አቀራረብ ያለው የንጽጽር መጽሐፍ ነው። ምኑ ነው ስድብ? ከስድብ ጋር የሚገናኝ የለው። ታሪካዊ ሰነዶችን የሚያነሳ በጣም ቆንጆ መጽሐፍ ነው። በግሌ በጣም ከምወዳቸው የንጽጽር መጽሐፍት እንትኖች ውስጥ ነው። እዛ ውስጥ ስድብ እና ማራከስ ይቅርና አምስት ሳንቲም መጥፎ ነገር የለም ግን እንደዛ አድርገው አቅርበዋል። ሶስት መቶ ሶስት ጥያቄዎች ክርስቶስ ማን ነው የሚለውን የአሕመዲን ጀበልን መጽሐፍ በዛ መልኩ አቅርበዋል። ሌሎች በርካታ መጽሐፍቶችን እያመጡ በዚህ መልኩ እንደ ወንጀል አድርገው ሊያቀርቡ ሞክረዋል። ይህንን ኡስታዝ አሕመዲን ጀበልም ገልጾታል። ከ16 ዓመታት በፊት የተጻፈውን ክርስቶስ ማን ነው 303 ጥያቄዎች የሚለውን መጽሐፍን አምጥተው ወንጀል ለማስመሰል ሞክረዋል ብለዋል። ይሄ ደግሞ መጽሐፉ ጨዋ ተጠይቅ የሚያነሳ ምንም አይነት ስድብም ሆነ ዘለፋ የሌለው መሆኑን ገልጿል። ራሳችሁ አንብባችሁ ፍረዱ ብሏል። ፒዲኤፍ አለው ኦንላይን አውርዳችሁ ልታዩት እና በፍጹም ስድብ እንደሌለው ልታውቁ ትችላላችሁ፣ የሚል ጥሪ አቅርቧል። በሕግ ካስጠየቀ ደግሞ በሕግ ፊት ቆሜ ለመከራከር ዝግጁ ነኝ የሚል ሀሳቡን አስቀምጧል ማለት ነው። ስለዚህ በጥቅሉ ሲታይ ራሳቸው ተደራጅተው የሚሰሩትን የንጽጽር ሃይማኖት ስራ እነሱ አቃቤ እምነት ይሉታል። የሃይማኖቶች ሪሌሽን ግንኙነት ብለው በማስተርስ ደረጃ እኮ ይሰጡታል። ግን ራሳቸው የሚሰሩትን የሃይማኖት ንጽጽር ለሙስሊሙ ወንጀል አስመስለው ያቀርባሉ። ይህም ፎልስ አናሎጂ ነው። የእፎይን ስድብ ተገቢ ምላሽ አድርገው ያቀርባሉ። በቃ እዛ ጋር ንጽጽር ሃይማኖት ስለተነሳ መጽሐፍ ስለተጻፈ በዚህ በኩል ነቢዩ ስ ስለም መሰደባቸው ትክክል ነው የሚል አይነት በጣም መጥፎ አይነት መደምደሚያ ሲያቀርቡ ይታያል ማለት ነው። እነዚህ እንግዲህ በስልት ደረጃ የታሪክ ተመራማሪ አሕመዲን ጀበል ያቀረባቸው ናቸው። ከዛ በኋላ መደምደሚያ ብሎ ያቀረባቸው ሀሳቦችም አሉ። የተወሰኑትን እንጥቀስ። አንደኛ እኒህ ስልቶች ለዘለቅ አብሮነታችን አደጋ መሆኑን አንስቷል። ጥሩ አይደሉም፣ አይጠቅሙንም ብሏል። ለእነሱም ቢሆን ደግሞ ጥቅማቸው ጊዜያዊ እንጂ ዘላቂ እንዳልሆነ ገልጿል። በእንዲህ አይነት ነገር ጊዜያዊ የፕሮፓጋንዳ ጥቅም ታገኙበት ይሆናል እንጂ በዘላቂነት ግን እናንተንም ተጎጂ የሚያደርጋችሁ ነው የሚል ሀሳብ አንስቷል። የሚሻለን ይልቁንስ ሌላ ነገር እንደሆነ አንስቷል። ለምሳሌ ካነሳቸው ነገሮች ትክክለኛ ብለን የምናምነውን መረጃዎችና ማስረጃዎችን መለዋወጥ፣ ስርዓት ባለው መልኩ መከራከር ነው የተሻለ የሚሆነው። መግባባትን ለማጎልበት መጣር ነው የተሻለ የሚሆነው። መተማመንን ለማጎልበት መ ፈጣሪ ነው የሚሻለን ብሏል። እንደው መተማመን ባንችል እንኳ ከነ ልዩነቶቻችን መከባበርን ነው መልመድ ያለብን የሚል መደምደሚያ በማስቀመጥ ስለ ስልቶቹ ያቀረበውን ትንታኔ ይዘጋል። ጥያቄ ላቅርብላችሁ፣ እስቲ እናንተ ተጠይቁ። ትንታኔው ምን ያክል አሳምኗችኋል? እነዚህ 13 ወይም በእሱ አቀራረብ አስራ አራት ስልቶች ምን ያክል አሳማኝ ናቸው? ከዛ ውጭ ደግሞ ከጠቀሳቸው ስልቶች ውስጥ በጣም አእምሯችሁን የነካችሁ ወይም በደንብ የታያችሁ ብርት ብሎ የታያችሁ የትኛው ነው የሚለውን በኮሜንት ብጽፉልኝ አንድ ሐሳባችሁን ማወቅ እችላለሁ፣ ሁለተኛ ቪዲዮ ብዙ ቦታ እንዲደርስ ማድረግ እንችላለን። እንግዲህ ያቀረብኩላችሁ ጋዜጠኛና አክቲቪስት ኢስሃቅ እሸቱ ነበርኩ። ከወደዳችሁት ላይክ እና ሼር ማድረግ በፍጹም እንዳትረሱ አደራ ለማለት እወዳለሁ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ብታደርጉ፣ ፌስቡክ ላይ ፎሎ ብታደርጉ በቋሚነት የምሰራቸውን ስራዎች ማግኘት ትችላላችሁ። ከዛ ውጭ በገንዘብ ብታግዙ ደግሞ የምትፈልጉ ማገዝ የምትፈልጉ ሰዎች አባል በመሆን ጆይን በማድረግ ፌስቡክም ላይ እንደዚህ ሰብስክራይብ በማድረግ ማገዝ ትችላላችሁ። እዚ ቪዲዮ ላይ ሱፐር ታንክስ ስጦታዎችን በመስጠት ከተክቢር ሚዲያ ጎን ልትቆሙ ትችላላችሁ። ፌስቡክም ላይ ስታር የሚባል ተመሳሳይ ነገር አለ። ከዛ ውጭ በንግድ ባንክ መላክ የምትፈልጉ፣ ከላይ ስክሪኑ ላይ ያለውን ቁጥር ተጠቅማችሁ በመላክ ከጎናችን ልትቆሙ እንደምትችሉ ለማስታውስ እወዳለሁ እንደተለመደ ሁላ ስላዳመጣችሁኝ እጅግ በጣም አመሰግናለሁ። ወሰላሙ አለይኩም ወራህመቱላህ